ሰላም ተነስትን ውድ የደቡሜድ ተከታታዮች፣ ዛሬ ገብስ ለስኳር ህመምና ለልብ ጤና በምድረስ እንማማራል። ገብስ ከእህል በላይ ነው፣ ፈዋሽ መደን የጥንታዊ እህል የደም ስኳር እንዲመጣጠን ከማድረግ እስከ ኮሌስትሮል እንዲቀንስ የመቀነስ ስራን ይሰራል። ዛሬ ገብስ ልናገናኙ ልናገናኘት ነው፣ ምክንያቱም ይህ ደቡሜድ ነው፣ ውስብስብ የህክምና ረሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡሜድ በዚህ ቪዲዮ ውስጥ ካካትናቸው ትምህርቶች ውስጥ ገብስ ስለ ስኳር በሽታ በመቆጣጠር እንዴት እንደሚረዳ እንዲሁም ደግሞ በሁለተኛ ደረጃ ገብስና የልብ ጤና እንዲሁም በሶስተኛ ደረጃ ደግሞ ጤናማ የምግብ መፈጨትን እንዴት ገብስ እንደሚደግፍ እንዲሁም ደግሞ በአራተኛ ደረጃ ገብስ የንጥረ ነገሮች ኃይል መሆኑ እንደ በአምስተኛ ደረጃ ደግሞ ገብስን በብዛት ማን ነው መጠቀም የሌለበት የሚለውን እንደ ማስጠንቀቂያ እንዲሁም ደግሞ በስድስተኝነትና በመጨረሻም ገብስን እንዴት ማዘጋጀት እንችላለን እንዴት መመገብ እንችላለን የሚለውን እናያለን ማለት ነው። ከሁሉ በፊት ከመጀመራችን በፊት ደቡ ሚደን ሰብስክራይብ ሼር በማድረግ የተሰበኑ እንዳለን ጤና ነክ ምክሮች ለማግኘት። ገብስ ምንድነው ከሚለው ስንነሳ ገብስ በፋይበር በቫይታሚኖች እና በማድናት የተሞላ ሙሉ እህል ይህም በባህላዊ ከዘመን ዘመን ሲዋረስ የኖረ ጥንታዊ ምግብ ነው ማለት ገብስ ከገብስ በስተጀርባ ያለውን ሳይንስ ደግሞ ስናይ ገብስ የስኳር በሽታን ለመቆጣጠር ይረዳል። ገብስ በሚሟሟ ፋይበር የበለጸገ ነው፣ በተለይ በቤታ ግሉካን ይህም የስኳር መጠንን ወይም ደግሞ ደግሞ የደም ውስጥ የሚገኘውን ስኳር ለማመጣጠን ወይም ባላንስ ለማድረግ ደማ ይረዳል። ደም ውስጥ ግሉኮስ መጠን እንዲረጋጋ ያደርጋል። እንዲሁም ደግሞ አደገኛ ህብጠቶችንና የደም መምን ይቀንሳል። በተለይ ለአናይ በአይነት ሁለት የስኳር በሽታ የሚከላከልን ወይም ደግሞ የመያዝላችን ይቀንሳል። ለመሆኑ በገብስ ውስጥ ያለው ቤታ ግሉካን ምንድነው ሲባል ቤታ ግሉካን በገብስ ውስጥና በአጃ ውስጥ በብዛት የሚገኝ የሚሟሟ ፋይበር አይነት ነው። ይሄም የምግብ መፈጨትን ወይም ደግሞ የምግብ ሜታቦሊዝምን እንዲሁም የምግብ ሜታቦሊዝም እንዲሁም ደግሞ በአንጀት ውስጥ ያለውን ባክቴሪያዎች የሚመገብ ጄል የሚመስል ንጥረ ነገርን ይፈጥራል። ይህም ኃይለኛ ጤናማ ጥቅሞችን ይሰጠናል ማለት ነው። እንዲሁም ደግሞ ጥናቶችን በለማየት ያህል በጥናት ስናስደግፍ በሉንድ ዩኒቨርሲቲ የተደረገ በብሪቲሽ ጆርናል ኦፍ ኑትሪሽን በ2015 የታተመ ጆርናል ላይ እንደሚያመላክተው ከሆኑ ሀያ ጎልማሶችን እንዲሁም ደግሞ ሀያ በተለያየ ቡድን የሚገኙ የገብስ ዳቦና እንዲሁም ደግሞ የስንዴ ዳቦ እንዲመገቡ ተደርጎ የገብስን ዳቦ የተመገቡት በ25 ስሜት ጨምሯል። እንዲሁም ደግሞ በ22 ፐርሰንት ደግሞ ዝቅተኛ ደም ግሉኮስን አሳይቷል። እንዲሁም ደግሞ በ17 ፐርሰንት ዝቅተኛ ኢንሱሊን ምላሽን። በመጨረሻም በግምገማ መሰረት በሰውነታችን ውስጥ ገብስ ከ11 እስከ 14 ሰዓታትን እንደሚቆይ ያሳያል። በሁለተኛ ደረጃ ደግሞ ለልብ ጤና ኃይለኛ መድኃኒት ወይም ቤታ ግሉኮኖች ኤልዲልን ወይም መጥፎ ኮሌስትሮልን ለመቀነስ ይረዳሉ። እንዲሁም ደግሞ በማግኒዥየም በፖታሽየምና እንዲሁም ደግሞ የደም ግፍን ለመቀነስ ይረዳሉ ማለት ነው። እንዲሁም በተጨማሪም የልብና የደም ምስርን ወይም ደግሞ ካርዶቫስኩላር ጋር የተያዙ ህመሞችን ወይም ደግሞ በሽታዎችን በዋነኛ መንስ የሆነውን የልብ እጠትን ወይም ደግሞ ሀርት ኢንፍላሜሽንም ይቀንሳል። እንዲሁም ደግሞ ገብስና ኤልዲኤል ኮለስትሮል የተረጋገጠ ጥናቶችን ለማየት ያህል በአሜሪካ ጆርናል ክሊኒካል አልሚ ምግብ ላይ የታተመ እንደ አውሮፓውያን አቆጣጠር በ2004 የታተመው ጆርናል ላይ እንደሚያመላክተው ከሆነ እንደሚያሳዩ ከሆነ ከፍተኛ ኮለስትሮል ያላቸው ሰዎች በመካከለኛ ድሜ ላይ ያሉ ማስላ የተደረገ ጥናት እንደሚያመላክተው ከሆነ በቀን ከ208 100 ካሎሪ ወይም ደግሞ ከ3 እስከ 6 ግራም የሚሟማ ፋይበር እንዲወስዱ ተደርጎ ይህም ለ5 ሳምንታት የተደረገ ጥናት እንዳመራክተ ከሆነ በፋይበር አውሳተር ላይ በመመስረት በአጠቃላይ ኮለስትሮልን ከ14 ከ20 ቀንሱ አሳይተዋል። እንዲሁም ደግሞ ኤልዲልን መጡ ኮለስትሮልን ከ17 ወደ 24 በመቶ ቀንሱ አሳይተዋል። እንዲሁም ደግሞ በሶስተኛ ደረጃ ገብስ ከሚሰጠን የጤና በረክቶች ውስጥ ጤናማ የምግብ መፈጨትን ይደግፍ ይህም ከፍተኛ አመጋገብ ፋይበር ወ6 ግራም ወይም ደግሞ በአንድ ኩባያ በሶ እንኳን ውስጥ እንደምንዳይ ስድስት ግራም ፋይበር ይሰናል። ይህም በጠቃሚ ባክቴሪያዎች ወይም ደግሞ የፕሪቢዮቲክ ባክቴሪያዎች እነዚህ አንጀታችን ውስጥ የሚገኙ ጠቃሚ ባክቴሪያዎች እንዲሁም ደግሞ የምግብ መፈጨትን የሚረዱ ባክቴሪያዎችን ይደግፋል ማለት ነው። እንዲሁም ደግሞ የሆድ ድርቀትን ይከላከላል። እንዲሁም ደግሞ መደበኛ የአንጀት እንቅስቃሴን ይደግፋል። ፓረቴነ ድረዘት ደግሞ ገብስ ከሚሰጥን የጤና ፕሮክቶች ውስጥ በንጥረ ነገሮች ኃይለኛ ነው፣ በንጥረ ነገሮች የበለጸገ ነው። ይህም በቢ ቫይታሚኖች እንዲሁም ደግሞ ሲሊኒየም እንዲሁም ብረት ወይም ደግሞ አይረን ማግኒዥ ሜታቦሊዝምና ዚንክን በውስጡ ይዟል። ይህም ለጠቅላላ የሜታቦሊዝም ተግባርን ኃይለኛ ውህድ ነው ማለት ነው። እንዲሁም ደግሞ ዝቅተኛ ግሊስሚክ መረጃ ጠቋሚ ነው። ያ ማለት ለስኳር ውድቀት ወይም ደግሞ የስኳርን ለመቀነስ የሚረዳ ንጥረ ነገርን የዳበረ ነው ማለት ነው። በአምስትነት ደረጃ ደግሞ ገብስ ክብደትን ለማስተዳደር ጥቅም ይሰጣል። ያም በገብስ ውስጥ ያለው ፋይበርን ሙላትን ይጨምራል ማለት ነው። ይህ ምግብን ፋይበሩ የጠገብን መስሎ እንዲሰና እንዲሰማር በትንሽ ምግብ ማለት ነው። ያ ማለት ቀስ ብሎ እንዲፈጭ ስለሚያደርገን የጠገብን መስሎ የገብስም እንዴት እንዲሰማ ያደረጋል ማለት ነው። ባለው የፋይበር ይዘት እንዲሁም ደግሞ የምግብ ፍላጎትን ለመቆጣጠር ይረዳል። ክብደትን ለመቀነስ ወይም ደግሞ ለመቆጣጠር ለሚሞክሩ ሰዎች በጣም ተስማሚ ነው ማለት ነው። በተጨማሪም ዝክተኛ ካሎሪ ይዘት አለው። ያ ማለት ከፍተኛ የአመጋገብ ዋጋ ጋር ሲነጻጸር በጣም ጠቃሚ ነው ነው ማለት። እንደማስጠንቀቂያ ገብስ በሁቱ የጉሉተን ይዛል። ጉሉተን ማለት ለአለርጂ ተገላጭነት ይኖረል። አረጂ ያለባቸው ሰዎች የገብስ አለርጂ የሚባል ነገር አለ ማለት ነው። ይህም ሁድ መነፋትን ሊያስከትል ይችላል። እንዲሁም አልፎ አልፎ አንዳንድ ሲወስዱ ደግሞ ጋዝ ሊያስከትል ይችላል። ይህም ማለት ባለው ከፍተኛ የፋይበር ይዘት ማለት ነው። ደግሞ በስተ መጨረሻ ገብስን ለመብላት ወይም ደግሞ እንዲ ማዘጋጀት እንችላለን ሲባል መንገዶች የተለያዩ ቢሆን የተፍጮውን ገብስ በገንፎ መልክ ወይም ደግሞ የተካካውን በሾርባ መልክ መጠቀም ይቻላል ማለት ነው። እንዲሁም ደግሞ ገብስ በድቆት መልክ ሲሆን አንዳንድ አካባቢዎች በእንጀራ እንዲሁም ደግሞ በአንዳንድ ኢትዮጵያ ክፍሎች ደግሞ በዳቦ መልክ እንደየ አካባቢ ብለያይም ይጠቀማሉ ማለት ነው። እንዲሁም ደግሞ ለጂአይ በጣም ተስማሚ ነው ያ ማለት አንጀታችን በጣም ተስማሚ ምግብ ነው ማለት ነው። ገብስ ከርበላይ ፈዋሽ ለስኳር በሽታን ለመቆጣጠር ወይም ደግሞ የልብን ጤና ለመጠበቅ በጣም ነገረኛ የሆነ እህል ነው ማለት ነው። ያም እለት ተዕለት አመጋገባችን ውስጥ ብናካተት በጣም ጥሩ ነው ማለት ነው። እንግዲህ የቪዲዮ ጠቃሚ ሆኖ ካገኙ ደቡሜድን ሰብስክራይብ በማድረግ ቤተሰብነት ተመዝገቡና ለመልካም ጊዜ ደቡሜድ